ይህቺን ሰው አውቃታለሁ እና የእናቷን ፎቶ ይዛ ስታፈላልግ የነበረች ሴት ነበረች። የት ነው የምታውቃት? እዚሁ አካባቢ በተደጋጋሚ ትመጣ ነበር እና ማለት፣ እዚህ ገጠር ውስጥ ነው የምትመጣው ወይስ የት ነው የምታውቃት? ከተማ ነው የምታውቃት፣ ፎቶ ይዛ ስታፈላልግ ነው የምታውቃት። ከተማ ውስጥ ከተማ፣ እዚህ ከተማ ነው የምታውቃት? እናንተ ጋር? አዎ ፎቶ ይዛ እናቷን እየፈለገች እናቷን እየፈለገችው መቼ ነበር ማለት መቼ ነው ያያት? አይታታል በእርግጠኛ ል ትክክል ነህ። ፎቶ ይዛ እናቷን እየፈለገች ነው ያለችው። ግን መቼ ነው ያያት? ከአራት ወር በፊት ነው ያየዋት። ፎቶ ለእኔ ራሱ አሳይታኛለች። የእናቷን ፎቶ የምታውቃት ከሆነ ምናም ብላ ጠፍታብኝ ነው ምናም ብላ ስታፈላልቅ ከተማው ላ ያውቃታል ማለት ከተማ ቀተማ እንዳለ ማለት ብዙ ጊዜ እየተመላለሰች ይህን ፎቶ እያሳየች እናቷን እንደምታፈላልቅ በጣም ብዙ ሰው መረጃ አለው ያቋታል። እናቷን አብሯት ሲያፈላልጋ የነበረ ሰው ካለ የምታቆቁ ነው። አንድ ሰው አለ ማለት ከተማ ውስጥ ነው፣ የሆነ ቀልጠፍም ያለ ልጅ ስለሆነ እሱ ነበር ሲያፈላልጋት የነበረው ልጅቷን። እርግጠኛ ነህ? ስልኩ አለህ? ምናምን ታውቀዋለህ? ምናልባት ቤቱ ምናምን ታውቀዋለህ? አዎ ሰው ሊሰጠኝ ይችላል ስልኩን። እዚ አካባቢ ነው በጣም ፍቅረኛዋም ነው ምናምን ነገር የሚባል ነገር ሰምቻለው። ይሄ ችግር የለውም። እሺ እሺ። እኔ በአሁን ሰዓት ፍቅረኛዋ ምናምን ምናምን የሚለው ነገር ምንም ግድ አይሰጠኝም። በአሁን ሰዓት እኔ የምፈልገው እሷን ማግኘትና ማግኘት ብቻ ነው። አንድ ደስ ብሎኛል፣ እግዚአብሔር ይመስገን። ከአራት ወር በፊት በህይወት እንደነበረች ሰምቻለሁ። ከአራት ወር ወዲህ ያለውን ነገር ነው አሁን ማወቅ ነው የምፈልገው። ሰላም ጤና ስጥልኝ ውድህት ወንድሞቼ፣ እንዴት ናችሁ? ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ። ዛሬ ያመጣሁት ቪዲዮ በንስር ዐይኔ በለቀቀው ቪዲዮ ኤልሳ ባለችበት ሀገር ሄድኩኝ በሚለው ያለኝን ደስታና አስተያየት ለመግለጽ ነው። በመጀመሪያ በጣም በጣም ደስ ብሎኛል። እርግጠኛ ነው ሁላችሁም ደስ ብሏቸዋል። በአራት ወር በፊት በሕይወት መኖሯን መስማት ትልቅ ነገር ነው። እስኪ ለማንኛውም እቺ ቪዲዮ አብረን እንከታተል ና ተመልሰን እንምጣ። ሩ ስሜት ነው እየተሰማኛለሁ። የማገኛት ያክል የሆነ የማያት ያክል ነው ምን የሚስማኝ ውስጥ አዲስ አበባ ድረስ ተነስተን ወደ ምክንያት አለ። አባት እንግዲህ የተገደሉት ኤልሲን ተከትለው ነው፣ ኤልሲን ፈልገው ነው ሄዱት ውህታቸውን ለማግኘት እና እዛ ቦታ ላይ ምናልባት እንደተባለው የምርም ኤልሲን ልናገኛት እንችል ይሆናል። ባጠገባችን እኮ ብዙ ሰዎች ብዙ ሰዎች

ከክላስ መልስ ነው አንዳንድ ነገር ማግዘው እና በትንሹ አስተዳደጌን ስነግርህ አባቴ አርሶ አደር ነው። እኔም ከዩኒቨርሲቲ ነው የመጣሁት። በቅርብ ና ወንድምም ነበረኝ፣ ያው በህመም ምክንያት አጥቼዋለሁ። አቶ ኤፍሬም፣ ከዚህ ኬዝ ጋር ምን እንደሚያገናኘው እነግርሃለሁ። እያንዳንዱ ነገር ያለውን ነገር በጠቅላላ አጫውታሉ። ስላ ላለማስጨነቅ ቁጭ ሊሉ ይችላሉ የሚደረጉትን ነገር በጠቅላላ ሊችሉ ይችላሉ። እኔ ይኸውልህ አሁን ይሄን ነገር ምንድን ነው ማድረግ ያለብን ነገር ነው ያደርጋል እኔም እንደውም ማን ነው ይሄን ነገር ያደረገው? ምናልባት አባት ከነገሩ፣ ምክንያቱም እዛው ቦታ ላይ ስለነበሩ አባትየአባትን ጩወት ስለሆነ የሰሙት የሰማ የአባትን ጩወት ስለነበር ቀድሞም ቦታው ላይ የተገኙት አባት ስለነበሩ፣ እስኪ ያለው ነገር ምን ይመስላል ማለት ማን ነው ይሄን ነገር ያደረገው ይህንን ሰውዬ በጥይት መቶ የገደላቸው ማን ነው? አባት ምንም የነገረ ያለው ነገር የለም። እኔ ከአባት የሰማሁት እንግዲህ ሁለት መኪናዎች ሲባረሩ ነበር፣ የህዝብና የህዝብና አንድ የግል መኪና ማለት ነው። በተደጋጋሚ የግል መኪናው ክላክስ እያደረገለት ለዚያ ለህዝቡ የሚሄዱ መኪና በጣም በተደጋጋሚ ክላክስ እያደረገለት በጣም በፍጥነት እየነዳ ክላክስ ሲያደርግለት ሊቆምለት አልቻለም። ና በፍጥነት ሄዶ ነው ከፊት ለፊቱ ዘግቶ ከዛ በኋላ ነው ከህዝቡ መኪና ውስጥ እየተባረሩ ወረደ እየሮጠ ወረደ ማለት ነው። ከዛ ከግል መኪና ውስጥ ሁለት ሆነው እያሯሯጡት ወደ ማሳው ገባ ማለት ነው። ወደኛ ማሳ ነው እየሮጡ የገቡት እና በጣም እያሯሯጡት ሊደርሱበት አልቻለም። እሱም እየሮጠ ያደናቀፈው እና ድንገት ይወቃል። እዛው ባደናቀፈበት ወርደው መቱት ማለት ነው በትይት ከዛ በኋላ ነው አባቴ እየሮጠ ሊደርስባቸው አልቻለም፣ በጣም እየጮኸ እነሱም በፍጥነት ወዲያው ወደ መኪና ገቡ። ወዲያው ሄዱ ማለት ነው። እና አባቴ ያገኙ በቃ ያን ሰው ነው እዛው ቁጭ ብሎ ሊደርስባቸው አልቻለም። ስለዚህ በመኪና ተከታትለውት ነው መጀመሪያም ጀምሮ የእሷ አባት የተሳፈረበት መኪና ከፊት ለፊት ገብቶ አስቆሞ ነው ማለት ነው። ከፊት ለፊት ነው የገባበት ሊቆምለት ስላልቻለ ፍላክስ እያደረገለት ሊቆምለት አልቻለም። ከፊት ለፊት ገባ። ከዛ ከህዝቡ መኪና ውስጥ እየሮጠ ወረደ። ሁለት ሆነው ከግል መኪና ውስጥ ወርደው እያባረሩት እንትናለት አደናፍት ሲወርድ ነው ሲወር ታዲያ፣ ማን ነው ማለት ለምንድን ነው ሽፍታን የገደለው ሊባል የተቻለው፣ ሽፍታን የገደለው ምን የሚባል ነገር አለ እዚህ አካባቢ ላይ እንዳለ የሚል ሲጠይቅ፣ ሽፍታን የገደለው ነው የተባለው ነገር ከአባትህ ቃል ውጭ ማለት ነው። የአባት ቃል እንደነበረው ከሆነ ግን ሰው ተከታትሎት እንደገደለው ነው ማለት ሌሎቹ የሚያውቁት ሽፍታ ምናምን ነው የመሰላቸው። ግን አባቴ በአይኑ ያየው ደግሞ ይህንን ነው። አሁን የነገርኩን ታሪክ ነው አባቴ ያየው ነገር ግን፣ አሁን የህብረተሰቡን ብጠይቃቸው እኛ ከኔ ጋር አንድ ላይ ስለሆኑ የደረሱት ጎረቤቶች ቤቶች ምናምን ሽፍታን የመሰላቸው እንጂ የአባቴን ቃል አልተቀበሉትም ነው የአባቴን ቃል አልሰሙ። እነሱ በሰዓቱም ተደናግጦ ስለነበር እንደዚህ አይነት ጥያቄ ውስጥ አልገቡም። ትንሽ ከበድ ይላል ማለት ያለው ነገር ግራ የሚያጋባ ነው። ከዛ በኋላ ነው እንግዲህ ደውላችሁ ደነሱ ቤተሰቡ እንዲመጣ ያደረጋችሁት ማለት ነው። መልካም። ይህን ነገር ይበልጥ ለማጣራት ነው እንግዲህ፣ እንዳያችሁት የቪዲዮ በጣም አድካሚ መንገድ እንደተጓዙ ያሳያል። ግን መጨረሻ ላይ ጥሩ ውጤት እንደሚያገኙ መሆኑን ስላየን በጣም ደስ ይላል። ይሁንና አንድ ጥያቄ አለኝ እዚህ ጋር እነ ልዑሉም ምናልባት ትኩረት አልሰጡትም ብዬ ያሰብኩት ነገር፣ ልጁ አባቱ የነገሩትን ሲናገር በግለሰብ መኪናና በመንግስት መኪና ተከታትሎ እንዲያቆም ጠይቆት ነበር ይላል። ያ መንግስት መኪና ውስጥ የነበሩት እንግዲህ የልጆቹ አባት ናቸው። በግል መኪና የመጡ ደግሞ እነዛ ገዳዮች ናቸው። ካነጋገሩና እንዴት ያ የመንግስት መኪና ሰው ከተሳፈረበት ሲወጣ እንዴት ለመንግስት ሄዶ ጥቆማ አልሰጠም? እንዴት ጸጥ አለ? እንዴት ብለው ወጡ? እዚህ ላይ ትንሽ ግራ የተጋባሁት ነገር አለ። ሰውየው ሲያዩት ከመኪናው ሲያውቁ ራሳቸው ወረዱ፣ ወይስ እነዚህ ወንጀለኞች መኪናው ውስጥ ገብተው ሰውየውን አወረዱ? እዚህ ጋር ግልጽ ያልሆነልኝ ነገር አለ። ከዛ በኋላ ሲሮጡ እኛ ማሳ ላይ ገብተው ሲወድቁ ነው የመቷቸው ነው ያለው። እና ትንሽ ትንሽ ግራ ተጋባሁኝ። እዚህ ጋ እንዴት እንደሆነ አላውቅም። እስኪ እናንተ ምን ትላላችሁ? ለምን አንድ የመንግስት ትራንስፖርት መኪና ከዛ የተሳፈረው ሰው ሲወርድ እንዴት ዝም ይላል? እንዴት ለመንግስት ጥቆማ አይሰጥም? እንዴት ደግሞ ሌላውስ ህዝብ ያንን አይቶ እንዴት ጸጥሎ አለፈ? እንግዲህ አንድ ሰውዬ ብቻ አይደለም በመንግስት መኪና በመንግስት መኪና ላይ የሚጫነውና የሚሳፈረው ሌሎችም ተሳፋሪዎች ይኖራሉ እና ያንን ነገር እንዴት ዝም አሉ? ይህ ሰውዬ ሲወርድ ሲከታተሉት ሌሎች ህዝብ ወጠው ለምደ አንድ ነገር ያላደረጉት እዚህ ጋር ግራ የተጋባ ነገር አልገጠማችሁም? እኔ ግራ ተጋባው እዚህ ጋር ከዛ ደግሞ አሁን ይሄ ከሆነ ከሆነ ደግሞ እውነተኛው ይሄ ከሆነ ነገሩ አሁንም ቢሆን በዛን አባትየው በወጡበት ጊዜ ቀኑ ስለሚታወቅ በዛን ጊዜ ወደዛ ክልል የሄደው መኪና በሰዓቱና በወቅቱ መታወቅ ይችላል ማለት ነው። የሰውየውን የተሳፈረበት መኪና ተጠይቆ እነዛ ያየውን ነገር መመስከር መቻል አለበት። ይሄ ነው የሚሰማኝ። ካለበለዛ ግን እንዴት በመኪና አስቁሞ አንድ በእርግጥ ሽፍታ ነው ብለው አስበው ነው። ሽፍታም ከሆነ ደግሞ ማመልከት አለባቸው። ለማንኛውም ማመልከት አለባቸው ብዬ ነው አስበው። መኪና ውስጥ ባለመኪናው ሹፌሩ፣ ወይም ሌሎች ሰዎች ለአካባቢው ያለው ተጠሪ ማመልከት አለባቸው፣ ወይም አመልክተው ከሆነ ይህንን ነገር ቢያጣሩ። እንዳስተያየት ብንሰጣቸው ብዬ አስባለሁ። ሌላው እንግዲህ የሚያሳዝነው ነገር እነዚህ እኒህ የዚህ ልጅ አባት የአርሶ አደር በማያውቁት ጣጣ እዳ ውስጥ እንደ ገቡ ያስታወቃል። ለምንድን ነው ስልክ ሲደውላቸው የማያገኙት? ቢጠራም ምናልባት ስልካቸውን ተቀብለው አስቀምጠው እነሱ በፈለጉ ጊዜ የሚሰጧቸው ነው ይመሰሉኝ እንጂ አንድ አባት አንድ ልጃቸውም በዚህ ያክል ጸጥ ይላሉ ብዬ አላስብም። ለምን አዛውንት ናቸው። ይናፍቃሉ። ልጃቸውን ልጃቸውን ሳያናግሩ የሚውሉበት የሚያድሩበት ሳምንት ሁለት ሳምንት የሚኖር አይመስለኝም። ግን እንደዚህ እነዚህ ወንጀለኛ ሰዎች እሳቸውንም እ አቶ ኤፍሬም እሳቸውንም አስረዋቸዋል ወይም የሆን ነገር አድርጓቸዋል። በተፈለገ ሰዓት ያው ደህና መሆኗቸውን ሌላ ተከታታይ እንዳይኖርባቸው ደህና ነኝ ብለው እንዲያሳውቁ ያደረጉት ነው የሚመስለኝ። ለማንኛውም እስኪ ምን ይገጥመዋል? የንስር ዐይን ያ ፍቅረኛ የተባለውን የልጅቷ የኤልሳ ፍቅረኛ የተባለውን ሲያገኝ ምን ይገጥመዋል ብላችሁ ታስባላችሁ እናንተ? እኔ እንደሚመስለኝ እንግዲህ ምናልባት ስለተቀራረ እውነተኛ ፍቅረኛዋም አይመስለኝም። ምናልባት ለስራ ጉዳይ ስለቀረበችው ምናምን ሰው ያናስ ክፍለ ሀገር ስለሆነ ያን አስተያየት ሳስብ ሊሰጥ ይችላል። ሴትና ወንድ እንግዲህ አብሮ በብዛት ሲንቀሳቀስ ሲታይ ያው ሊረዱ ስለማይችሉ ጓደኛዋ ነው የወንድ ጓደኛዋ ነው ብለው ሊያስቡ ይችላሉ። ግን ሆኖም ግን እኔ ተስፋ አለኝ የምትሄድበትን ወይም እሷ ጋር እሱ ጋር ተቀምጣለች። በቃ ነገ ሌላ አዲስ ዜና የምንሰማው የሚመስለኝ ኤልሳ በህይወታለች ተገኘች፣ ወይም ፎቶዋን፣ ወይም አብረው ያንን ነገር ነው የማስበው። ፍቅረኛ የተባለው ግን እውነት አይመስለኝም። ሆኖም ግን ነገ መልስ የምናገኘው የሚመስለኝ ኤልሳን በህይወት ከልዑል ወንድማችን ጋር ቁጭ ብለው ያለችበት ዩኒቨርስቲ ስታወራ ያለ ነገር ነው የሚመስለኝ የሚቀጥለው ቪዲዮ የሚያቀርብልን። ለማንኛውም የኔን አስተሳሰቤ የኔን አስተያየት ለመግለጽ ነው። ስላዳመጣችሁኝ ከልብ ከልብ አመሰግናለሁኝ። የሚቀጥለው ቪዲዮ እስክንገናኝ በዛሬ በዚህ ይሰናብታሉ።